ያቺኛይቱን ግባያት በድንብ አድርገሽ ቀጥቅጫት። ማኖ ስሟች ሄለን ምጠውሪቱ ኧረ እኔ ምን ብዛ መጣብኝ። እግዚአብሔር ሲፈጥራ ቀጥቆጦን የፈጠራት ሲሄድ እየዋን ግን ግን በጣም አባቱ አስፈራሩኝ። ልክ እንደ ከንፈሯን ሪከርድ እኔ ቦልካኛለች ሰላም የምትባል አሁን ብትፈታኝ በአንድ ጋላክሲ ታረቃት ነበር። አንድ ጋላክሲ ሰጥቼ እኔም በአንድ ጋላክሲ ብሰጣት ማኝዚን ሙልጭ ታደርግልኝ ነበር። ሀያ አምስት ሰው አንዳንድ አበባ ማሰብ ይጀምራል። ያለውን ተቀብለሽ

ወይስ የሌላ ሰው ጆዎጅናልይን ቀይረ መተነው። ሁላችሁም በማሪያም አመስግኑልኝ ጋይስ ደብሊ ማኪ። እስኪ ሴትዮ ድምፅሽን ቀንሽ፣ በእናትሽ አትጪ። አንተ ሁሌ ስትሸነፍ ማለት ነው። ይሄ ነገር አለብ ጌታ ይሁን በቃ። አንቺ ነው ግላብ ታምጮሽ። ጋይስ ግላብ እንጠቀም፣ ግላብ እንጠቀም። ግላብ ካለ ይመጣል። ግን ግላብ አስጠቀመሽ አለፈ። ከዛ ትሪፕል ላይ ያልተሰጠውት እነዚህ ላይ በነጠላም ይሰጠኛል ብለሽ ነው? ስለምን ውርድ ቅሌት ነው የምታወሪ አንቺ? በትክክለኛ አእምሮሽ ታስቢያለሽ ግን ጤነኛ ነኝ። 35 ሺህ ተቀምጠሽ ነው ሁለት ሺህ ግላብ ላይ ትጠቅቃለሽ። ለቀጣይ ጨዋታሽ ቢሆንሽ አይሻልሽም? አንዳንድ ጊዜ እንደ ቢያደርግሻል ብል ግላብ የለኝ ግላብ የለኝ ራስ ምታት ለቀቅብኝ። በኢየሱስ ክርስቶስ ስም አሁን። ዳይ ወደ ቅጣት ሄዳታ አንቺ ግን ፓስተር ስሚ እንትን እንዳያደርግሽ እኔ ነኝ እኮ ነቃ ደንገጥ በልት ነግሬሻለሁ። ፓስተር ፓስተርነትን ፓስተርነትን እኔ

እንዴ ይሁን እኮ እዚው ላይ እኮ ነው ዝውር የሚያደርገው መሪውን እኮ ገደለ። የሚያስገባሽ ግን ይሁን የሆነ የታክስ ሰራተኛ ምናምን ቢሆን እሱ ጋር ማርያም አባቴ ሙት አዝኜ ነው፣ ያ ብዙ ነገር ብሎኛል። ግን በቃ ወንድሙ ሲያርፍ ምናምን አለ አይደል ይሁን። እሱ ብለሽዋል? እንዴ ወንድምህን አዘን ሳትወጣ ብለሽዋል? እንደዛ አለችኝ እያለችኝ፣ ይሁን ያልኩበት ልንገርክ አላልኩ አዎ ይህ እኮ ስድብ አሁን ለምሳሌ ስድብ የሚባለው ጆከር ወንድምህን እንኳን እንዲያደርገው እንኳን አደረገው ብልህ ይሄ ብልግና ነው ስድብን ተሆና ብልግና ነው እኔ ግን ያልኩት ምን ታውቃለህ ምን አልኩት መሰለህ እኔ ላይ ወይም ደሞ ያቺ ፊንገር ላይ ምናምን ከምትዝት ኢትዮጵያ ሄደህ ከእናትህ ጋር ማጥናናት ይሻላል ወይንስ መፎከር ኢትዮጵያም ፎከር ካልሄድክም እኔ ላይም ትፎክራለህ ምንም አላመጣህምን አሁን ለምሳሌ ሀዘን ምንድን ነው? ሀዘን ያለበት ሰው ሀዘኑን ይወጣል እንጂ ከሰው አይጣላም፣ ነው አባባል። ይገባ አትጣላ ከማንም ያከበረህም ሰው አትናቅ ነው ያልከኝ። እኔም ብየዋለሁ ወንድምቅ እንኳን ሞተ እንደዚህ ምናምን ብልግና። እኔ እንደዚህ አላወራም አንደኛ ነጥብ የሚያስጥለኝ ሁለተኛ ደግሞ ብልግና ነው እንደዚህ አላወራም። ግን ሀዘንህን በቃ ሀዘንህን በደንብ አስተዛዝን። ለምንድን ነው እዚህ የምትሰዳደበው? ነው ያልኩትኝ

አንድ ሰው ማለት ነው። ሳይው ማለት ነው። ጆከር በሶስት መቶ ሰው ቅርዝ ብሎ ተቀምጦ ጌታ እንደሚለው መጽሐፍ ቅዱስ ላይ እያለ የሚያወራውን አያውቅም እንዴ? ከዛ ለምን ትንሽ ደንቀጣ የለም ብዬሽ በዛው ነገር ራሴው ላይ ደንግቶ ቀረ። ራሴው ዞረብሽ፣ ዞረብኝ። ራሴው አሁን አይለቅሽም። ምን ያመጣል ታዲያ ውዴ። እንደ ድሮ ኮት ሰሚነት የለውም እኮ በቃ አርጅቷል። ሪታይር አድርጓል። በቃ ይቀመጥ ለኛ ይልቀቀልም። አንድ ሰው አንድ ሰው ጋር ለምን አይቆጥርም? ለምን አይቆጥርም ጋይስ? እንኳን ብሎክ ላረገው በውስጥ እየተጣላ ነው አሁን ግን ላይ በምን አውርቾ ነው በምን አስረድቾ ነው ጋር

ቤት ታወስደው ነው እንዳትል። ህዝቡን ሁሉ ደኒያ ማን ያለው እንደዛ ጠቅላላ ወስደዋለች ቤቱ ደርቋል ብለዋል። እኔ አልወሰድኩም። እኔ ገና እየገባሁ ነው። እኔ እንደዛ አይነት አንደበት ካንተ ኋላ ነው። እኔ ገባሁት። አታፍርም እንዴ ማለሽ? ወጥቼ ወጥቼ ሁለት ጊዜ ወጥቼ ነው የገባው። በወጣ ነው ስትመጣ አለ። ለምሳሌ ቦታ ተመልሶ ይመጣሉ ልጆቹ። እያስወጣኝ እያስወጣኝ አሁን እና ለዛኔ ጫወቱ ይረደዋል። አላያችሁትም? ክርስቶስን ተፖስቶ እንደው ቤታ መከራሽ ነው ያልኩት። ቤታዬ መከራሽ ነ እንደምታይ እንደምታዬ ጆከር አናዶኛል። አንቺ ስሚ፣ ወይዬ ቴንክ ዩ ሶ ማች የእኔ ፍቅር። ጊፍት የሰጣችሁ እንቺ አመሰግናለሁ። እግዚአብሔር እግዚአብሔር ይስጣችሁ። ስሚ፣ እኔ ቴክስ ቮይስ ነው ቴክስ ነው። አይተሽዋል፣ ትላንት ላኩ እያወራ ነበር እንዴ። እንዳለ አባት ላኩብኝ እንዳለ ማለት ነው። ምን ቢሉ ጥሩ ነው ዲቦራ የተፖስተውን አይተሻል? እኔ ራሱ ምን ላይ ነው ያለችው ብዬ ቪዲዮን ብፈልግ ብፈልግ ዲቦራ ዴቪድ ነው ብላለች ምናምን ራሷ መሰከረች እያሉ መቼ ነው? እኔ ደግሞ ቪዲዮ እየፈለኩኝ ነበር ማለት ነው። ያማቸው ያማቸው፣ እንዴ ምን ዴቪድ ነው ጌታ ዲቦራ አለች ራሷ መሰ እየ ራሱ ዮናስ የሚባል ሰው እሱ ራሱ እያለ ነበር ዲቦራ መሰከረች፣ የገዛ ጓደኛው እያለ እኔ ዴቪድ ነኝ ታውቂ ነው ዴቪድ ነው እያልኩ መሰከረች። ሲቀጥል ደግሞ የተናገርኩት እኔ ነገር ገብቶሻል? አልሰማሽም እንዴ ሪከርዱን እኔማ ስለምንተዋወቅ ነው። የሆነ ሰው መጥቶ ሰዎች እኔ ገብቶኛል። የሆነ ሰው አይ እኮ ስለምን እኛ ተሰብስበን ግሩፕ ላይ ስንጣላ ይሄ ዴቪድ ነው ብለን እናስወራለን ብሎ የሆኑ ሰዎች ያንን ፎቶ ለኔ ልከውልኝ ነበር። ታስታውሻለች። ለአንቺም ተልኳል። ያኔ ስንጣላ ማን እንደላከው ስለምናቅ ነው ሰው አይተናገረችው እኔ ተለሽቱ ከዛ፣ አንቺ ነሽ ምናምን ነው የተባለው። እኔ እሱን ለማለት ነው ለማውራት የፈለኩት እሱን እንጂ ወሬ ከየት እንደመጣ